የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች የጀመሩትን እንቅስቃሴ አጠናክሮ መቀጠል እንዳለባቸው ተጠቆመ። በሐኪሞች የሥራ ማቆም አድማ ሐኪሞችም ታካሚዎችም እየተጎዱ ነው ተባለ። የኤርትራ ጦር ጥልቅ ምክክር እያካሄድም ሆኖ ተሰማ። የውጭ ጉዳይ ሚኒስቴር ለኤርትራ ምላሽ ሰጠም። 11 የአዲስ አበባ ሆቴሎች ባለአምስት ኮከብ ደረጃን አገኙ።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 የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎችን ይመልሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉት ያለው የስራ ማቆም አድማ ሶስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማኑም አስፈላጊውን አገልግሎት እያገኙ አለመሆኑን ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የስራ ጫናው እንዳበረታባቸው ለአዲስ ስታንዳርድ ገልጸዋል። ህሙማንም ብቻዬን ነው የነበረው አንድ ዶክተር ብቻዬን ስለሆንኩም ቀድሞው ቢታዩ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየው ነው ብለዋል። በዋቸሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕረንሲቭ ስፔሻላይዝድ ሆስፒታል ሲኒየር አድማን ተከትሎ ክፍተቱን ለመሙላት በስራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውን ተናግረዋል። በዚህ ሁኔታ መቀጠል አይቻልምም ብለዋል። የውጭ ጉዳይ ሚኒስቴር ከጎረቤት ሀገራት ለሚሰነዘር ዘለፋ ምላሽ እንደማይሰጥ ገለጸ። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ትላንት ግንቦት 21 ቀን 2017 ዓ ም በወቅታዊ እና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘረበት ቆይተዋል። ይህንም በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስተር በበኩሉም በቃል አቀባዩ በኩል ምላሽ የሰጠ ሲሆን ኢትዮጵያ ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላ ፍላጎት የላትም ብለዋል። ኢትዮጵያም የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉም ገልጸዋል። ኢትዮጵያ ግን እንደዚህ ያለን ከአስላንትያው ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። በሌላ በኩል የቀድሞ የውጭ ጉዳይ ሚኒስተር ስም በመጠቀም ወደ ውጭ እንልካለን የሚሉ አካላት መኖራቸውንም የውጭ ጉዳይ ሚኒስተር አስታውቋል። ከዜጋ ተኮር ዲፕሎማሲ ጋር በተያያዘ ከማይናማር ከ700 በላይ ዜጎችን መመለስ መቻሉንም አምባሳደሩ በሳምንታዊ መግለጫቸው ተናግረዋል። እንጂ መንግስት በዚህ ሁሉ ጥረት እያደረገ ባለበት በዚህ ወቅት ይህንን የህገወጥ መንገድ ተከትሎ የሚሄዱ ዜጎች አሁንም መኖራቸው እንዳሳዘናቸው ገልጸዋል። ከውጭ ጉዳይ ሚኒስቴር ህጋዊ ፍቃድ አለኝ በማለትና የቀድሞ የውጭ ጉዳይ ሚኒስትር ስም በመጠቀም ሐሰተኛ ማስረጃ በማሰራጨት ወደ ውጭ እንልካለን የሚሉ ሐሰተኛ ግለሰቦች መኖራቸውን ህዝብ ሊረዳ ይገባል ብለዋል። ይህ ሐሰተኛ ማስረጃ በተለያዩ ማህበራዊ ሚዲያዎች እየተሰራጨ መሆኑን የገለጹት አምባሳደሩም ስህተት መሆኑን ህዝቡ ሊረዳ እንደሚገባም አሳስበዋል። በህገ ወጥ መንገድ የሚወስዱ ደላሎች ሰንሰለታቸው ረጅም ርቀት ያለው ቢሆንም እርምጃ ለመውሰድ ስራዎች ቢሰሩም አሁንም ችግሩ አልተቀረፈም ሲሉ ገልጸዋል። የኮንዶሚኒየም ተመዝጋቢዎች የጀመሩትን እንቅስቃሴ አጠናክረው መቀጠል እንዳለባቸው ተጠቆመ። የ20/80ና40/60 የቤት ልማት ፕሮግራም ተጠቃሚ ለመሆን የተመዘገቡ የኮንዶሚኒየም ተመዝጋቢዎች የጀመሩትን እንቅስቃሴ አጠናክረው መቀጠል እንደሚገባቸው ተገልጿል። በተለያዩ የዲጂታል ሚዲያዎች ተሰባስበው ለዓመታት የጠበቁት ኮንዶሚኒየም እንዲሰጣቸው በመጠየቅና ኃላፊዎች ላይ ጫና በመፍጠር ተጽዕኖ ያሳዩት የኮንዶሚኒየም ተመዝጋቢዎች ጥረታቸውን አጠናክረው መቀጠል አለባቸው ተብሏል። በጉዳዩ ዙሪያ ላቦል ዜና አስተያየታቸውን የሰጡ የኮንዶሚኒየም ተመዝጋቢ ካለመጠየቅ ደጃዝማችነት ይቀራል የሚባለው ብሂል በእኛ መተግበር አለበት ደጋግመን መጠየቃችን ከንቲባ ዳነች አቤን ጨምሮ ሌሎች ኃላፊዎች ሚዲያ ላይ የወጡ መግለጫ እንዲሰጡ አድርጓል። የእረሱን እንዲያስታውሱ ያደረግነው ደጋግመን ደጅ በመጥናታችንና በሚዲያዎችም አጀንዳ በማድረጋችን ነው። አካሄዳችንን ካቀዘቀዝ ነው እና ከረሳ ነው ግን ብዙ የሕዝብ ጥያቄና ሀሳብ ስላለባቸው ይረሱናል ብለዋል። ሌላኛው አስተያየት ሰጭ ደግሞ አሁን ትኩረት ሁሉ ለሀኪሞችና ለመምህራን ሆኗል። ይህ የመጣው በጤና ባለሙያዎች አድማና በመምህራን ተደጋጋሚ ጥያቄ ነው። ከተማ አስተዳደሩ በ70/30 ይደራጃሉ ብሎ የነበረ ቢሆንም በደረሰበት ጫና 2575 የሚባል ፕሮግራም ይፋ አድርጓል። እኛ ለዓመታት የጠበቅን የኮንዶሚኒየም ተመዝጋቢዎችም በአንድ ድምጽ መጠየቅ ከቻል መንግስት አፋጣኝ መፍትሄ ይሰጠናል ብለዋል። ትግላችንን ችላ ማለትና እንቅስቃሴያችንን መርሳት ግን ለተረሳን ማርጀትና ለልጆቻችን ቤት ሳይኖረን እንድናልፍ እንገደዳለን በማለት ለጉዳዩ ትኩረት እንዲሰጥ ጠይቀዋል። ተመዝጋቢው አያይዘውም ኮሚቴዎች ከዚህ በፊት በነበረው ሞራልና ወኔ ያስተባብሩን ሲሉም ጥሪ አቅርበዋል። 11 የአዲስ አበባ ሆቴሎች ባለ አምስት ኮከብ ደረጃን አገኙ። በቱሪዝም ሚኒስቴር ሲካሄድ የነበረው የ2017 ዓም የአዲስ አበባ ሆቴሎች የዳግም የኮከብ ደረጃ ምዘና ውጤት ይፋ አድርጓል። በምዘናው የ40 ሆቴሎች ውጤት ይፋ የተደረገ ሲሆን ከባለ አምስት ኮከብ ደረጃ እስከ ባለ አንድ ኮከብ ደረጃ ያገኙ ሆቴሎች ደረጃ ተሰጥቷቸዋል። መግለጫውን የሰጡት የቱሪስት አገልግሎቶች ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ አቶ ታሪኩ ደምሴ በንግግራቸው የቱሪዝም ሚኒስቴር የቱሪስት አገልግሎት ሰጪ ተቋማትን ደረጃ የመወሰንና ተፈጻሚነታቸውን የመከታተል ስልጣን እንዳለው ጠቅሰው ምዘና ከተደረገላቸው ከአርባ ሆቴሎች ውጤት ውስጥ 34 ሆቴሎች በዳግም ደረጃ ምዘና የተደረገላቸው ሲሆን ስድስት ሆቴሎች አዲስ የተመዘኑ ሆቴሎች መሆናቸውን ጠቅሰዋል። አክለውም በመዲናችን የነበሩ የባለ አምስት ኮከብ ሆቴሎች በተጨማሪ ሶስት ሆቴሎች የባለ አምስት ኮከብ ደረጃ አግኝተዋል ያሉ ሲሆን አዲስ ከተመዘኑ ሆቴሎች መካከል ሁለት ተጨማሪ ባለ አራት ኮከብ ሆቴሎች ተቀላቅለዋል ብለዋል። በሌላ በኩል በዳግም ደረጃ ምዘናው ከነበራቸው ከኮከብ ደረጃቸው የወረዱ ሆቴሎች ቢኖሩም የተወሰኑ ሆቴሎች ደግሞ ከነበራቸው ደረጃ ከፍ ያሉ ይገኙበታል ሲሉም አክለዋል። በምዘናው ላይ የሚኒስቴር መስሪያ ቤቱና ከክልሎች የተወጣጡ የባለሙያ ቡድኖች በማደራጀት እንዲሁም በሁሉም ዘንድ ተአማኒነት እንዲኖረው በታዛቢነት ስድስት የሙያና የሆቴል ዘርፍ ማህበራት በሂደቱ እንዲሳተፉ ተደርጓል ብለዋል። በአዲስ አበባ ባለ አምስት ኮከብ ደረጃ ያገኙ ሆቴሎች ሀያት ሪጀንሲ ሆቴል፣ ስካይላይት ሆቴል፣ ሸራተን አዲስ ሆቴል የሌለ ኢንተርናሽናል ሆቴል፣ ካፒታል ሆቴል፣ ራዲሰን ብሉ ሆቴል፣ ማሪዮት ኤክስኪዩቲቭ ሆቴል፣ ጎልደን ትሉፕ ሆቴል፣ ሂልተን አዲስ ሆቴል፣ ኢንተርሌክዥሪ ሆቴል እንዲሁም ኔክሰስ ኢን ሆቴል ናቸው። የኤርትራ ጦር ጥልቅ ምክክር እያካሄዱ መሆኑ ተሰማ። የኤርትራ መከላከያ ሰራዊት የህዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦቹ የሚኒስቴር መስሪያ ቤት ኃላፊዎች ባለስልጣናትና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ትናንትናም የቀጠለ ተከታታይ ውይይቶች እያካሄዱ መሆኑ ተሰምቷል። ይህም በምስራቅ አፍሪካ ሌላ የግጭት ደመና እያንዣበ በመሆኑ ስጋት ፈጥሯል ተብሏል። ወያኔ ከሻቢያ ጋር ጠጋ ብሎ እየተወዳጀ መሆኑ ሌላ ዙር ግጭት እየተብላላ ለመሆኑ እንደ ስጋት ተቆጥሯል። በተለይም የኤርትራና የኢትዮጵያ መንግስታት አላስፈላጊ ሰጣ አገባ ውስጥ በመግባታቸው የአሰብ ወደብን ወደ ኢትዮጵያ ለማጠቃለል ጦርነት ሊከፈት እንደሚችል መረጃዎች ይጠቁማሉ። ኤሎን መስክ ከፕሬዝዳንት ዶናልድ ትራምፕ አስተዳደር መልቀቃቸውን አስታወቁም። የቴክኖሎጂ ኩባንያ ቢሊየነር ኤለን መስክ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በፌደራል መንግስት ውስጥ ያለውን ወጪ ለመቀነስ ለወራት የፈጀውን ፕሮጀክት በመምራት ከሰሩ በኋላ ስልጣናቸውን እንደሚለቁ አስታውቋል። የልዩ የመንግስት ሰራተኛውን የተቀጠርኩበት ጊዜ ሲያበቃ ስራ ይነለቃለሁ። ፕሬዝዳንት ዶናልድ ትራምፕ ብክነትን የመቀነስ እድል ስለሰጡኝ ማመስገን እፈልጋለሁ ሲሉ በማህበራዊ ሚዲያ መድረክ ኤክስ ላይ ጽፈዋል። የኤለን መስክ ይመሩት የነበረው ተቋም ተልእኮ በመንግስት ውስጥ በተወሰነ የጊዜ ሂደት ብቻ የሚሰራ ሲሆን የመንግስት ቅልጥፍና መመሪያ ነው። ስማቸው ያልተገለጸ የዋይት ሀውስ ባለስልጣን ለሮይተርስ እና ለአሶሺየትድ ፕሬስ ዜናው እውነት መሆኑን አረጋግጠዋል። መስክ የትራምፕ አስተዳደርን የተቀላቀሉት በጥር ወር ከዩናይትድ ስቴትስ ፌዴራል በጀት ቢያንስ 1 ትሪሊየን ዶላር እንደሚቀነስ ቃል በመግባት ነበር። ምንም እንኳን መስክ ይህንም ቢሉም በተቋሙ ድረገጽ ባለፉት ወራት ማሳካት የተቻለው 175 ቢሊዮን ዶላር ቁጠባ ወይም በአንድ የአሜሪካ ግብር ከፋይ 1 ሚሊዮን 1088.96 ዶላር ብቻ ማሳካት መቻሉን ያሳያል። የመስክ መነሳት የልዩ መንግስት ሰራተኞች የ130 ቀናት ገደብ ጋር የተገጣጠመ ሲሆን ዋይት ሀውስ የፌዴራል ወጪን ለመቀነስና መንግስትን መልሶ ለማዋቀር የሚያደርገው ጥረት እንደሚቀጥል ሮይተርስ ዘግቧል። እንደ ትንታኞች መረጃ ከሆነ የቢሊዮነሩ መስክና የአሜሪካው ፕሬዝዳንት ግንኙነት የቀነሰ ይመስላል። ካለፈው ዓመት ጀምሮ መስክ በትራምፕ ፕሬዝዳንታዊ ምርጫ 300 ሚሊዮን ዶላር የሚጠጋ ገንዘብ ፈሰስ ማድረጋቸው ይታወሳል። በሳምንቱ መጨረሻ መስክ ስለ ትራምፕ ዋና ዋና የበጀት ቅነሳ ስጋታቸውን በአደባባይ ገልጸዋል። ባለ አንድ ሺህ ገጽ ህግ የፕሬዝዳንቱን የ2017 የግብር ቅነሳን ለምግብ እርዳታና ለሜዲኬድ የሥራ መስፈርቶችን ይጨምራል። ትራምፕ መስክን በቀጥታ ከመተቸት ተቆጥበዋል። ነገር ግን የአሜሪካ መገናኛ ብዙሃን በቢሊዮነሩ ና በትራምፕ ካቢኔ አባላት የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ በመካከላቸው ግጭት መፈጠሩን ዘግበዋል። የዩናይትድ ስቴትስ የዜና ማሰራጫ ፖለቲኮ እንደዘገበው የመስክ ስራ መልቀቅ ገና ከሚያዝያ ወር መጀመሪያ አንስቶ ውይይት እየተደረገ መሆኑን ስማቸው ያልታወቁ የአሜሪካ ባለስልጣናትን በመጥቀስ ከዋይት ሀውስ ከፍተኛ ባለስልጣናትና ሰራተኞች ጋር ከተጋጩ በኋላ ውጥረት እንደነበር ጽፏል።